ሰበር ሰበር ዜና ጠና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። በሁለተኛው የዜና ወጃችን የሰዓቱን አስቸኳይና ሰበር አቤት መረጃዎች ይዤ ቀርብ ያለው በቅድሚያም አርእስተ ዜናዎቹን በማስቀደም እጀምራለሁ። ይህ አማራ ፋኖ ብሔራዊ ኃይል ታሪክ ሰራ። በነ ጀነራል ተፈራ ማሞ ላይ የተቃጣው ከበባ ሙሉ ለሙሉ ተሰበረ። ይህ ጎጃም ፋኖ በአርበኛ ዘመነ ካሴ ትእዛዝ፣ የወሎ ፋኖ በዋርካው ምሬ ወዳጁ ትእዛዝ ተፈናጥሮ ሸዋም ገብቷል። የብልጽግና የአየር ኃይል የምድር ኮማንዶና የታንክ እንዲሁም ዙ23 አጠረ ከበባ ሙሉ በሙሉም ተሰብረዋል። የፋኖ መሪው ማርሸት አሁን ጀነራል ተፈራ ማሞ ደህና ነው፣ ደህንነቱ በተጠበቀ ቦታ ነው ሲልም ተናግረዋል። ዝርዝሩን ይዘነዋል። በአጋጣሚ እነመከታው ኃይል ወደ ከሰም ክፍለ ጦር ወደ ጀነራል ተፈራ እየሄደ ነው ተብሎ ጀነራል ተፈራ እንደብቆ ወደዚህ ቀጠና ስለማምጣት ብቻ ነው ያወራነው። በሰዓቱም ጀነራሉ ያለበትን ቦታ አጣርቼ አስተማማኝ ቦታ መኖሩን ቼክ አድርጌ ነግሬያቸው እፎይ ብለው ተመራርቀዋል። እርስ በርሳችን ተመራርቀን ተመዝጋደን ቻው ተባብለናል። በሌላ በኩል በአማራ ክልል በሌሎች ግንባሮችም የቀለጠ ውጊያ እየተደረገ ነው። በወሎ በጎንደር አሁን በዚህ ሰዓት አፋብሃም ከባድ ድል ተቀዳጅተዋል። የፋኖ ኃይሎች ከተሞችን እያስለቀቁ እየተቆጣጠሩ ነው። የአገዛዙ ጦር በፋኖ ምት ክፉኛም ጉዳት እያስተናገደ ነው። ዝርዝሩን ይዘናል እናስደምጣችኋለን። በሌላ በኩል የፋኖ ኃይሎች የብልጽግናን አገዛዝ ያስደነገጠ ጦር በዛሬው ዕለት አስመርቀዋል። አማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ በሆነው ሳሙኤል ባለድል የሰለጠኑ ዘጠነኛ ዙር ግዙፍ ጦር ተመርቋል። ብልጽግናን ያስደነገጠው ይህ ጦር ምን ይመስላል እንመለከተዋለን። ይህ ብልጽግና መንግስት፣ ኢሳያስ አፈወርቄ የፋኖ ኃይሎችን እያስታጠቀ ነው ሲልም ከሷል። በዚህም ጉዳይ ዝርዝር ይዘናል፣ ተሰሙታላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜናም ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝብ ወይ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረግኩት ዘገባ አልፋለሁ። ይህ አማራ ፋኖ ብሔራዊ ኃይል አፋ ባሃ ዘመቻ የቋራ ቃል ኪዳን በሚል የቋራን ቃል ኪዳን እንዲሁም አንድነት የቃሉ ሂደታችንና የአንድነታችን የጽናት ኃይላችን ውጤት ማሳያ በሚል በጎንደር ቀጠና የሜጅር ጀነራል ውባን ተባተም አንደኛ ኮር በአምባሳ ሜን ወረዳ አርብ ገበያ ላይ ሰፍሮ በነበረው የብልጽግና ኃይል ላይ ከፍተኛ የሆነ የመብረቃ ጥቃት አድርሶበታል። በአምባሳ ሜን ወረዳ አርብ ገበያ ከተማ ውስጥ ውስጥ መሽጎ የነበረውን የብልጽግናን ኃይል ከሌሊቱ 11 ሰዓት ላይ ከጉና ክፍለ ጦር አንበሳው ስቴዴንሳ ብርጌድ ከአርበኛ ገብርዬ መስቀል ብርጌድ ታቦር ሻለቃ ከመቅደል አምባ ብርጌድ ገብርዬ ሻለቃ ከፋሲል ክፍለ ጦር ቴዎድሮስ ብርጌድ ጣና ገላውዲዮስ ክፍለ ጦርና ሜጀር ጀነራል ጉባን ታባተ ተወርዋሪ ክፍለ ጦር በጋራ በመሆን እስከ ረፋዶም አራት ሰዓት ድረስ የብልጽግናን ሰራዊት ሲደቁሱትና ሲያሹት አርፍደው አርብ ገበያንም የፋኑ ኃይሎች በእጃቸው አስገብተዋታል። አሁን በአርብ ገበያም የፋኑ ኃይሎች እየተጎማሸሩም ይገኛሉ። ይህ ብልጽግና ኃይል የሰራዊቱን አስክሬናቸውን እያንጠባጥበም በኮንክሪት ወደ ሰሩት ከአርብ ገበያም በቅርብ ርቀት ወደሚገኘው ወልዴ ተራራ ፍርጥጦም ቦታ ይዞም እስከ ቀኑ 11 ሰዓት ድረስ ሲቀጠቅጥ ውለዋል። ይህ ተስፋ የቆረጠው የአብይ አህመድ ሰራዊት ሁለት ሲኖ ቁስለኛናም ከፍተኛ ቁጥር ያለው አስክሬን ተሸክሞ ወደ አምባሳሜንም ተመልሷል። በተጨማሪም በፋርጣ ወረዳ ማህደረ ማርያም ከሚባል የቀበሌ ከተማ ላይ ሰፍሮ የነበረው የሚሊሻና አርማ ብተናም የገብረ መስቀል ብርጌድ ጣይቱ ሻለቃ ዙሪያውን በመክበብ አሳሩን ሲያሳዩ ውለዋል ሲሎም የፋኖ ኃይሎች ገልጸዋል። ማህደረ ማርያምም አሁን በፋኖ ኃይሎች ቁጥጥር ስር ገብታለች። በአውደ ውጊያውም ከብልጽግና በኩል አምስት ሰራዊት ሲሰዋን ከአስር በላይ ደግሞ መቁሰላቸውም ተረጋግጧል። ይህ የፋኖ የጥምር ኃይል ሲመራ የነበረው በጉናው መብረቁ በአርበኛ ቢራራም ደምሴም የሜጀር ጀኔራል ውባን ታባተም አንደኛ ኮር ዘመቻ መምሪያ እንዲሁም በወጣቱ ብላቴና በርቁ አሳቢው በአርበኛ አመኑ አለም የሜጀር ጀኔራል ውባን ታባተም አንደኛ ኮር ሰብሳቢና በአርበኛም በላይ ነው ዳኜ የሜጀር ጀኔራል ውባን ታባተም አንደኛ ኮር ወታደራዊ አዛዥ አማካኝነት ነው በነበረው ግዳጅ የብልጽግና ኃይል አካላዊ፣ ሞራላዊና ከፍተኛ የሆነ ቁሳዊ ኪሳራ ደርሶበታል፣ ሲሉም የፋኑ ኃይሎች ገልጸዋል። በዛሬው ዕለትም የጉና ክፍለ ጦር ገብረ መስቀል ብርጌድ አለም ሰጋ ላይ ከሁለት ሻለቆች በሻለቃ ቸሩ ገብረ መስቀል የሚመራው አንጋፋው እንዲሁም ነባሩ ሻለቃም ጋፋት ሻለቃና በዲያቆን እብዬ ካሳ የሚመራው ኮኮብ ሻለቃም የተወጣጣ ኃይል ደፈጣ በመጣል የብልጽግናን ኃይል ሲቀጠቅጡት ሲያረግፉት አርፍደዋል። በተጨማሪም በዲያቆን እብዬ ካሳ የሚመራው ሻለቃ ኮኮብ ሻለቃ አንዷ ሻምበል በፓትሮል ሲንቀሳቀሱ የነበሩትን የብልጽግናን ኃይል ከቀኑ ስምንት ሰዓት በፋርጠ ወረዳ ጠልዳ በሚባል ቀበሌም ደፈጣ በመጣል ሙትና ቁስለኛም አድርገዋቸዋል ሲሎን ምንጮች ተናግረዋል። በደፈጣውም ሰባት ቁስለኛና ሶስት ሙት ይዞ የብልጽግና ሰራዊት መውጣቱ ተነግሯል። በዚህ የተናደደው የብልጽግናው ሥርዓት በንጹሐን ላይ መበቀልና መመለስ ባህሉና ችሎታው የሆነው የአብይ አህመድ ሰራዊት ሲመለስ እናንተ ናችሁ ያስመታችሁን በማለት አምስት ንጹሐንን ፋርጠው ወረዳም ወስደው አስረዋቸዋል። ይህ በእንዲህ እንዳለ በወሎ ጊራና ከተማ በተደረገ ውጊያ የሚሊሻ አባላትን ጨምሮ በርካታ የአገዛዝ ወታደሮች ተደመሰሱ። አፋ ባሃ በወሎ ቤተ አማራ ምስራቅ አማራ ኮር አንድና ኮር ሁለት አህዶች ባለሽርጡና ታጠቅ የሰሜን ወሎ ጊራና ከተማ በመግባት የዙፋን ጠባቂ የሆነ ሰራዊትና ወዳደር ሚሊሻውን ሙትና ቁስልኛ በማድረግ ታላቅ ድል መጎናጸፋቸውን የፋኑ ኃይሎች አስታወቁ። በቀጠለው የህልውና ትጋድሎ በዛሬው ዕለት ባለሽርጡና ታጠቅ ክፍለ ጦሮች ጊራና ከተማ በመግባት የዙፋን ጠባቂ የሆነ ሰራዊት መሽጎበት ከነበረው ምሽግ በመግባት በርካታም የእጅ ቦምቦችን በመጠቀም ሙትና ቁስለኛ በማድረግ በብልጽግና ሰራዊት ላይ ከፍተኛ የሆነ ጉዳትና ኪሰራ ማድረስ መቻላቸውን የፋኖ ኃይሎች ገልጸዋል። ከብልጽግናው የአብይ አህመድ ሰራዊት ጋር ወግኖም የራሱን ወገን የሚወጋውን ባንዳ ሚሊሻም ኃይል ከከተማዋ የመዘጋጃና ትምህርት ቤት ከትሞ ለወራት ህዝቡን እያማረርናም እየዘረፈ የህዝቡን ስቆ ቃም እያበዛም እየጨመረም የባንዳነት ታሪኩን በደማቁ ቀለም እየጻፈ የነበረውን ኃይል በከፍተኛ ደረጃ በመምታት ከተማዋን እንዲለቅ በማድረግ ከተማ ውስጥም ውስጥ ምባንዳን የመልቃ አቀም ተግባሩን ከጨረሰ በኋላ ከከተማዋ በቅርብ ርቀት በመሆን ይህን የአብይ አህመድ የሚልሻ ሰራዊትን የቆሰለበትን እንዲያሳክምና የሞቱበትን እንዳነሳም በመውጫና መግቢያ በሮች የፋኖ ኃይሎች ወጥረው በመያዝ ሞቱን ሳያነሳም ቆስለኛውን ማሳከም በማይችልበት ከበባው ውስጥ ይገኛል ሲሉም የፋኖ ኃይሎች ገልጸዋል። በሌላ አውደ ውጊያ መረጃ በወረባቦ ቀጠና የሚንቀሳቀሰው የባለሸርጡ ክፍለ ጦር አራተኛ ሻለቃ ስርዓቱን ስርዓቱን ከጸረሞት ለማዳን የሚጋጋጠውን ባንዳም የካድሬ ስብስብ ጠቢስ አካባቢ ማህበረሰቡን ለማወያየት አስቦ በአድማ ብተናና ወዳደር ሚሊሻ ታጅቦ ወደ ስፍራው እያመራ እንደሆነ መረጃ የደረሰው የባለሽርጡም አራተኛ ሻለቃ በያዘው ደፈጣ ይህንን ኃይል ሙትና ቁስለኛ በማድረግ ወደ ቢ ሚስ ጢማም እንዲፈረጥጥ ማድረግ ተችሏል። ሲሉም የፋኖ ኃይሎች በመግለጫቸው አሳውቀዋል። ወደ ዕለቱ ሰበር ዜናችን አልፋለሁ። አፋብሃ ታሪክ ሰራም። ይህ አማራ ፋኖ ብሔራዊ ኃይል በጀነራል ተፈራ ማሞ ላይ የተቃጣውን ከበባ ሙሉ ለሙሉ መስበሩ ተረጋገጠም። ከትላንት ከቀኑ አምስት ሰዓት ጀምሮም በሸዋ በጀነራል ተፈራ ማሞ ላይ ከበባም አድርገው የነበሩት የአገዛዙ ቅጥረኛ ፋኖ ነን ባዮችና የአገዛዙ ጦር በጀግኖቹ የአማራ ፋኖ ብሔራዊ ኃይል ጦር ከበባቸው ሙሉ ለሙሉም ፈርሷል። ሌሊቱን በዘመንና ምሬ ትዕዛዝ ከጎጃምና ወሎ የተወጣጣ ኃይል የሸዋን ጦር ለማገዝ ወደ ሸዋ ማቅናቱም ሲነገር ነበር እና አጅሬም ከቦታው በሚገባ በመድረስ የብልጽግናን ከበባ ሰብረው አፈራርሰውት ተዋል። በተለይ እነ ጀነራል ተፈራ ማሞ በጥቂት ኃይል ቀኑን እና ሌሊቱን እጅ አንሰጥም ብለው በታንክና በአየር ኃይል ጭምር ሲያስጨንቃቸው የነበረውን ጦር ተቋቁመው ጀግኖቹም እስኪደርሱላቸው ከፍተኛ ውጊያም አድርገዋል። ከ45 የማይበልጡ አናብስቶች ከ24 ሰዓት በላይ የብልጽግናን የእግረኛ ኮማንዶ፣ የአየር ኃይል እንዲሁም ከባድ መሳሪያና የአማራ ባንዳውን ተቋቁመው ወይ ፍንክች ብለውም ነበር። በመጨረሻም ጀግኖቹ ከየአቅጣጫው ደርሰውላቸው ከበባው ተሰብሮ ብልጽግናም እግሬ አውጪኝም ብሎም ፈርጥጧል። ጀነራሉ አሁን ሙሉ በሙሉም ደህንነታቸው የተጠበቀ ቦታም እንደሚገኙም የጎጃም ፋኖ ቃል አቀባዩ ፋኖ ማርሸት ገልጿል። አፋ ብሃ አንድነቱን፣ ጀግንነቱን፣ አድራጊነቱን ያሳየበት ታላቅ ታምር የታየበት ነው ሲሉም የፋኖ አመራሮቹ ገልጸዋል። ይህ በእንዲህ እንዳለ ይህ ብልጽግና ኃይል በሰሜን ወሎ ዞን አዋስ ተብሎ የሚጠራው አካባቢን ለመያዝ ባደረገው ተደጋጋ ሙከራ በርካታ ወታደሮቹ እየተደመሰሱበት መሆኑ ተሰማ። በውጊያው ከወደ ፋኖ ነው በተተኮሰ ጥይት ከተገደሉ ወታደሮች በተጨማሪም የውጊያ እቅድ አበላሽታችኋል የተባሉ የአማራ ተወላጅ የሆኑ የጦር መኮንኖች በአዛዦቻቸው ተረሽነዋል ሲሉ የሚዲያችን ወታደራዊ ምንጮች ገልጸዋል በሌተናል ጀነራል አሰፋ ቸኮል የሚመራው የሰሜን ምስራቅ እዝ ስምንት መቶ አንደኛ ኮር እና ስምንት መቶ ሁለተኛ ኮር ሰራዊት ከመርሳና ጉብልፋቶ ጀምሮ እስከ ጋሸና ላሊበላ ቀጠና በሚደርስበት ተደጋጋሚ ጥቃት ተሽመድ እንደውም የሚይዘው የሚጨብጠው ማጣቱም ይታወቃል። አልቻልንም፣ ከፋኖ ጋር መዋጋት አቅቶናል፣ መሞት ሰልችቶናል፣ ሌላ ፖለቲካዊ መፍትሄም ይፈለግ በሚል በየግምገማ መድረኩም የተናገሩም የመከላከያ ሰራዊት መስመራዊ መኮንኖች ታፍነው የደረሱበትም አልታወቀም ተብሏል። ከነዚህ ጉዳዮች ጋር በተያዘ በጦር ግንባር የሚገኘው የስራ ባልደረቤም ያዘጋጀው ዘገባ አለም፣ የእሱን ጥንክርም አድምጠን እንመለስ። የጥላት ኃይል በጉባ ላፍቶ ወረዳ ስር አዋስ ተብሎ የሚጠራው አካባቢ ለመያዝ ባደረገው ተደጋጋሚ ሙከራ በርካታ ወታደሮቹ እንደተገደሉበት ተሰምቷል። በውጊያው ከወደ ፋኖ በተተኮሰ ጥይት ከተገደሉ ወታደሮች በተጨማሪ እቅድ አበላሽታቸኋል የተባሉ የአማራ ተወላጅ የሆኑ በርካታ የመከላከያ ሰራዊት አመራሮች በገዛ አዛዦቻቸው እንዲረሸኑ ተደርገዋል ሲሉ የመረብ ሚዲያ ወታደራዊ ምንጮች ገልጸዋል። በሌተናል ጀነራል አሰፋ ቸኮር የሚመራው የሰሜን ምስራቅ ቅዝ 801 ኛና 802ኛ ኮር ሰራዊት ወልዲያን ጨምሮ እስከ ላሊበላ ድረስ በሚደርስበት ተደጋጋሚ ጥቃት ተሽመርምረው የሚይዘው የሚጨብጠው ማጣቱ ታውቋል። በዚህም አልቻልንም፣ ከፋኖ ጋር መዋጋት አቅቶናል፣ መሞሰል ችቶናል፣ ሌላ ፖለቲካዊ መፍትሄ ፈለግ በሚል በየግምገማ መድረኩ የተናገሩ የመከላከያ ሰራዊት መስመራዊ የጦር መኮንኖች ታፍ ነው። የደረሰበት አልታወቀም ነው የተባለው የገዢ ቡድን ወታደሮች ካለፉት ሁለት ቀናት ጀምሮ በሰሜን ወሎ ዞን ጉባ ላፍቶ ወረዳ ስር ከቃሌን በቅርብ ርቀት ልዩ ስሙ አዋስ ተብሎ የሚጠራው አካባቢን ለመቆጣጠር ባደረጉት ተደጋጋሚ ሙከራም ከባድ ሽንፈት መከናነባቸውን የአማራ ፋኖ ብሔራዊ ኃይል በወሎ ህዝብ ግንኙነት መምሪያው ለመረብ ሚዲያም ብላኮ መረጃ አስታውቋል። ከቃሊም በቅርብ ርቀት የሚገኘው አዋስ ተብሎ የሚጠራው አካባቢ ለመቆጣጠር ሙከራ ያደረገው የአገዛዙ ኃይል በአማራ ፋኖ ብሔራዊ ኃይል በወሎ ምስራቅ አማራ ኮር አንድና ምስራቅ አማራ ኮር ሁለት ስር በሚገኘው ክፍለ ጦሮች በተፈጸመበት ተደጋጋሚ ደፈጣ ጥቃት ከባድ ኪሳራ እንደደረሰበት ተነግረዋል። በተመሳሳይ በዚያው በጉባ ላፍቶ ወረዳ 032 ቅርጣንና ጭራራንባ በተባሉ አካባቢዎች ላይ በተካሄደው ደውቂያ የአገዛዙ ኃይል ከባድ የሆነ የሰውና የንብረት ኪሳራን አስተናግዷል። በዚህ ቀጠና የሰሜን ምስራቅ እዚህ የሚኮራባት አስራ ሁለተኛ ክፍለ ጦርን ጨምሮ ሌሎች በእዝ ስር የሚገኙ ክፍለ ጦሮችን ያሳተፈው ያገዛዙ ኃይል በአርበኛ ዘውዱ ዳርጌ በሚመራው በካላኮርማ ክፍለ ጦር ፋኖ ከባድ ጥቃት ተሰንዝሮበታል። ትላንት ግንቦት 19/2017 ዓ ም ቅርጣንና ጭራራንባ በተበለው አካባቢዎች ላይ ከማለዳ ጀምሮ እስከ አመሻሹ በተደረገው ውጊያ በርካታ ቁጥር ያላቸው ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉም፣ ቀሪው ኃይል ህይወቱን ለማትረፍ ወደ ደልባ አቅጣጫ መፈርጠጡን ነው የአማራ አፋር ነው ብሔራዊ ኃይል በወሎ ህዝብ ግንኙነት መምሪያ ለመረ ሚዲያ በላከው መረጃ ያስታወቀው። በሚፈጸምባቸው ተደጋጋሚ ደፈታ ጥቃት የተሰላቹና በለስ የቀናቸው ያገዛዙ ወታደሮች አንዳንዶቹ ትጥቃቸውን እየጣሉ አንዳንዶቹ ደግሞ ከነሙሉ ትጥቃቸው ከአሃዳቸው እየከዱ ማጥፋታቸውን ቀጥለዋል። የተከበራቸው የመረ ቤተሰቦች፣ ወደ ሌላኛው መረጃችን አለፍን። የኤርትራ መንግስት የኢትዮጵያን መንግስት የምዕራባውያን ተላላክ ሲል ፈርጆታል። በተመሳሳይ የብልጽግና ቡድን የኤርትራ መንግስት ፋኖን እየደገፈ ቢነው ያለ ሲሆን በምትኩ እሱም የኤርትራ መንግስትን በኃይል ለመጣል ለሚንቀሳቀሱ ኃይሎች ስንቅና ትጥቅ ከማቅረብ ባለፈ በኢትዮጵያ ምድር ወታደራዊ ስልጠና እንዲወስዱ ፍቃድ ሰጥቷቸዋል። በዚህም የኢሳያስን አገዛዝ በኃይል ለመጣል ፍላጎት ያለው ራሱን ብርጌድ ንሐመዱ እያለ የሚጠራው ኃይል በአፋር ክልል ሰፊ የሆነም ወታደራዊ ስልጠና እየሰጠ እንደሚገኝ የተጠቆመው የብልጽግና ቡድን ከአዘርባጃን በውድ ዋጋ ገዝቼ እያመጣው የነበርኩትን ሶስት መርከብ ሙሉ የጦር መሳሪያን የኤርትራው መንግስት ቀምቶኛል ሲል ይከሳል። የአብይ አህመድ ቡድን አክለውም ከእኔ ከቀማው ሶስት መርከብ ሙሉ መሳሪያ መካከል ገሚሱን ለፋኑ አስተዋጽቆ እያስወጋኝ ነው በሚል የሚወቅስ ሲሆን፣ የኤርትራ መንግስት ደግሞ የኢትዮጵያ መንግስት የምዕራባውያን ተላላኪ ሲል ፈርጆታል። የኤርትራ መንግስት ተቃዋሚ ኃይሉ ብርጌድ ናሀመዱን በኢትዮጵያ ወታደራዊ ስልጠና እየሰጠ ስለመሆኑ ዘውብል ፖስት የተሰኘ ሚዲያ አንድ መረጃ ይዞ ወጥቷል። መረጃውን እንደሚከተለው የምናቀር በሆናል የኤርትራው የተቃዋሚ እንቅስቃሴ ብርጌድ ናሀመዱ ከሰሞኑ በኢትዮጵያ ውስጥ ስለሚገኙ አባላቶቹ ወታደራዊ ስልጠና መስጠት መጀመሩ ተሰምቷል ይላል ዘገባው። እንቅስቃሴውን የሚመሩ ግለሰቦች በአዲስ አበባ ጽህፈት ቤት መክፈታቸው የተሰማው ከጥቂት ወራት በፊት ነበር። በአብይ አህመድ መንግስት እንደሚደገፍ የሚነገርለት የቡድን በየካቲት 2017 ዓ ም በአዲስ አበባ የከፈተውን ቢሮ ለወታደራዊ ማዕከላዊ ጽፈት ቤትነት የመጠቀም እቅድ እንዳለው ባሳለፍነው ሚያዚያ ወር ለቢቢሲ አማርኛ ገልጾ ነበረ። ብርጌድና አህመዱን በቅርቡ በኢትዮጵያ በሁለት ቦታዎች ወታደራዊ ስልጠና መጀመሩ ነው የተነገረው። ቡድኑ ወታደራዊ ስልጠና የጀመረበት አንደኛው ቦታ በአፋር ክልል የሚገኘው ልዩ ስሙ መጋሊ ተብሎ የሚጠራው አካባቢ ላይ ሲሆን ሌላኛው ወታደራዊ ማሰልጠኛ ቦታ ግን ሚስጥራዊ እንዲሆን መደረጉ ተሰምቷል። ብርጌድ ነሐመዱ ወታደራዊ ስልጠና ማድረግ ጀምሮበታል በተባለው የአፋር ክልል ከአዲስ አበባ ቢሮ ቀጥሎ ሌላ ቢሮ የመክፈት እቅድ እንደነበረው የንቅናቄው አመራሮች ከአንድ ወር ገደማ በፊት ከቢቢሲ አማርኛ ዜና ክፍል ጋር ባደረጉት ቃለ ምልልስ ገልጸው ነበር። የብርጌድ ናሃመዱን እንቅስቃሴ ከፊቱ ነው ይመሩታል ከሚባሉት አንዱ የሆኑት የዲፕሎማሲ ክንፍ ኃላፊው አቶ በየነ ገብረ እግዚአብሔር የኢሳያስ አፈወርቂ መንግስት ለመጣን ለሚያደርጉት ትግል የኢትዮጵያ መንግስት የድርሻውን የሚወጣ ከሆነም የኢትዮጵያን የባህር በርና ተያያዥ ጥያቄዎችን እኛልን መልስላቸው እንችላለን በማለት ለቢቢሲ የአማርኛ ክፍል ባለፈው ሚያዝያ ወር ገልጸው ነበረ። በ2010 ዓ ም ወደ ሰላማዊ ግንኙነት ተቀይሮ የነበረው የኢትዮጵያና የኤርትራ ግንኙነት በኢትዮጵያ ፌዴራል መንግስትና በህወሀት መካከል የተፈጠረውን የፕሪቶሪያውን ስምምነት ተከትሎ መልሶ መሻከሩ ይታወሳል። ይህ ሂደት ብርጌርና አህመዱ የተባለው ንቅናቄ የኤርትራ መንግስት ለመጣል ጀምሬያለሁ ያለውን ትግል በኢትዮጵያ እንዲጀምር እድል ሊፈጥርለት እንደቻለ ይገመታል። በርጌርን ሐመዱ ወታደራዊ ስልጠና ያደርግበታል በተባለ አፋር ክልል በሚገኝ የመጋሌ ቀጠናም ከቅርብ ጊዜ ወዲህ በህወሀት ውስጥ በተፈጠረ ከፍተኛ መከፋፈል ምክንያት ከአቶ ጌታቸው ረዳ ጋር ይሰራሉ ተብሎ የሚታሰቡ ከህወሀት የወጡ ታጣቂዎችና ወታደራዊ መሪዎች ጭምር ወታደራዊ ስልጠና የሚያካሂዱበት አካባቢ እንደሆነ ለማወቅ ተችሏል። ከዚሁ ጋር ተያይዞ ኤርትራን ከሶስት አስር ዓመታት በላይ እያስተዳደሩ የሚገኙት ኢሳያስ አፈወርቂ የኤርትራ 34ተኛ ዓመት የነጻነት በዓል በሚከበርበት ወቅት ባደረጉት ንግግር አብይ አህመድ በኤርትራ ላይ ለሚያስቡት ሴራ የአፋር መሬት ይጠቀማሉ በማለት ለመሰናበት ክስ ማቅረባቸው ይታወሳል። የኢትዮ ኤርትራ ጦርነት ማግስት ለሁለት አስር ዓመታት ያህል በውጥረትና አንዱ የሌላኛውን ተቃዋሚ ኃይል በመደገፍ የሚታወቅ የነበረው የሁለቱ ሀገራት ግንኙነት በ2010 ዓ.ም ማብቅ ያገኘ መስሎ ነበረ። ነገር ግን ከቅርብ ጊዜያት ወዲህ እየታዩ ባሉ ለውጦች ምክንያት በሁለቱ ሀገራት መካከል ፍጥጫና ዲፕሎማሲያዊ መካረር መልሶ ሊነክስ እንደሚችል የብዙዎች ግምት ሆኗል። በመጨረሻ አፋባሃ ጎንደር ቀጠና ግዙፍ የፋኖ ጦር ተመረቀ። ይህ አማራ ፋኖ ብሔራዊ ኃይል በጎንደር ቀጠና መይሳው ካሳ ሁለተኛ ኮር የአድዋ ክፍለ ጦር ለዘጠነኛ ዞር ለስድስት ወራት ወታደራዊና ፖለቲካዊ ስልጠና ጥንቅቅ አድርገው የሰለጠኑና ስልጠናቸውን በብቃት የተወጡ የአፋባሃ ሴንትራል ኮማንድ አመራርና የሚመለከተው አካል በተገኘበት ለአማራ ህዝብ ነፃነትና መብት መከበር ውድ ህይወታቸውን ሳይሰሰቱ ለመስጠት ቃል በመግባት በድምቀት ተመርቀዋል ለግዳጅም ዝግጁ ሆነዋል ሲሎም የፋኖ ኃይሎች አስታወቁም። ይህ አማራ ፋኖ ከውጊያ ጎን ለጎን ወታደራዊ ጥበብ የተካኑ በእግረኛና በኮማንዶም የሰለጠኑ ብቁ የፋኖ ሰራዊቶችን እየገነባ ይገኛል ሲሉም የፋኖ አመራሮቹም አስታውቀዋል። በተለያየ ሴንትራል ኮማንድ አባሎ ሳሙኤል ባልድል እያደረገ ያለው አስተዋጽኦም እጅግ ከባድ ነው ተብሏል። የፋኖ ኃይልን ጥንቅቅ ብለው ወታደራዊና ፖለቲካዊ ስልጠናን እየሰለጠኑ ወታደሮችን በማብቃት በኩል በፋኖ ትግል ውስጥ አርበኛ ሳሙኤል ባልድልን የሚተካከለው የለምም ተብሏል። የተከበረ አርበኛ ሳሙኤል ባለድል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የአማራ ፋኖ አንድነት በጎንደር ወታደራዊ አዛዥ የተከበራቸሁ በአማራ ፋኖ ብሔራዊ ኃይል የአማራ ፋኖ አንድነት በጎንደር የመይሰው ቃሳ ሁለተኛ ኮር የታድሎ ብርሃን ክፍለ ጦር አመራሮች በዚህ ዕለት ወታደራዊ ስልጠናችሁን አጠናቃችሁ የምርቃት ባህላችሁን እያከበራችሁ የምትገኙ ተመራቂዎች ክቡራትና ክቡራን እንኳን አደረሳችሁ፣ እንኳን ደስ አላችሁ። የተከበራችሁ ተመራቂዎች፣ በስልጠና ወቅት በሚገጥሙ አድካሚ ጉዞዎችም ተሻግሮ ለዚህ መድረስ እንደ ቀላል የሚታይ ጉዳይ አይደለም። ውትድርና ቆራጥነትን፣ ጀግንነትን፣ ድፍረትን፣ ጽናትን የሚሻ የጀግኖች ግብር ነው። በዚህ ላይ አንነት ሲታከልበት በጀግንነት ለህዝብ የሚከፈለው መስዋዕትነት እጥፍ ያደርገዋል። ፋኖነት ለእውነት የሚከፈል እውነተኛ መስዋዕትነት ነው። ፋኖነት ለወገን ለህዝብ፣ ፍትህ፣ ነጻነት፣ እኩልነት፣ ሰብአዊ ክብር የሚከፈል የጀግንነት መንገድ ነው። ፋኖነት በየዘመኑ የሚበቅሉ ስርዓት ወለደኩ የጥፋት መንገዶችን ማርከሻ መድኃኒት ነው። ፋኖነት ቅድምና ጥንታዊነት ያላጠፋው የባንዳዎች አረም ያላቀጨጨው የሐሰት ትርክት ያላደበዘዘው በየዘመኑ የሚበቅሉ ጸረ ህዝብ ጸረ ፍትህ ጠላቶች ተፈትኖ እንደ ወርቅ መጥሮ እስከ ዛሬው የህልውና ትግላችን የደረሰ የጀግንነት ውርስ ነው። ፋኖነት በሀገርና በህዝብ ፍቅር የሚሰክሩበት እውነትን ሽቶ እውነተኛ ሆኖ የሚጓዙበት የጀግንነት እሴት ነው። ስለሆነ ዛሬ የፋኖነትን ወታደራዊ ስልጠና ወስዳችሁ የምርቃት በዓላችሁን እያከበራችሁ የምትገኙ ጓዶ ፋኖ ሆናችሁ የፋንነት ግብርን ተላብሳችሁ የፋንነት አንድም የአማራነት ሴትን አክብራችሁ መታገል ግዴታችሁ እንጂ ቀሬ የምጠይቁበት ጉዳይ አይደለም። ተላፋችሁ በፊት ለፊት ነው ያለው። እናንተ ወደ ኋላ ዞራችሁ እንድትመለከቱ አልሰለጠናችሁም። ወደ ኋላ መዞር ፈሪነት፣ ክህደት ነው። በጀግንነት በአርበኝነት የተንቆጠቆጠ ታሪክና ገድል እንድትጽፉ የትናንት አባቶቻችንን የአርበኝነት ገድል ማሰብ ያስፈልጋል። የአማራ ህዝብ ዘለቄታዊ ህልውና እንዲረጋገጥ የጀመረው የህልና ትግል ከግብ እንዲደርስ ኢትዮጵያ ሀገራችን ከአምባገነናዊ ስርዓት እንድናላቅቅ በዓላማ ጸንቶ መቆም ድካምን፣ መከራውን፣ መራብ መጠማቱን ታግሶ በቁርጠኝነት እስከ መጨረሻው መጓዝ ብቻ ነው። ከዚያ ጀምሮም የሚሰጧቸውን ግዳጆች ያለ አንዳች ማቅማማት ፈጽማችሁ በድል በአሸናፊነት እንደምንገናኝ እተማመናለሁ። በቀጣይ በሌሎች መረጃዎች እስካገኛችሁ ድረስ ቸር ያሰማኝ።